ሰላም እንዴት ናችሁ? በእያላችሁ በጥሉ ነገር ስላው ነው አሽና አሽና እንዲላችሁ ወኝላችሁ አለ ቤተሰቦች፣ ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘሉላችሁ መጣን። እንግዲህ የኢትዮጵያና የኤርትራ ግንኙነቱ መሻከር ነው። እንደምታውቁት ከስድስት 6 ዓመት በፊት ዓለም እጁን በአፉ የጫነበት እጅግ በጣም የሚያስደንቅ እና ደስ የሚያሰኝ ሰላም በኢትዮጵያና በኤርትራ ሕዝብ መካከል ተደርገ ነበረ። በማህበራዊ በኢኮኖሚያዊ ጉዳዮች ድንበሮች ሁሉ ተከፍተው ህዝባችን ተቆላቅለው እጅግ በጣም ደስ የሚል አልፎ ተርፎ ህወሓት በሰሜን ጦርነት የኢትዮጵያ መከላከያ ሰራዊት በተኛበት ባረደው ጊዜ ዘሎ ገብተ የኤርትራ ሰራዊት አብሮን የደማ የቆሰለ አብሮን የተቆበረ ነው። ነገር ግን ያ ሁሉ ተረስቶ አሁን ወደ አለመግባባትና ወደ ግጭት ሄደናል። ይህን ግጭት እንደ ሚዲያ ሰው ማረጋጋት፣ ማለዘብ፣ ግጭቶች እንኳ ቢኖሩ በፖለቲከኞች ማልቀን፣ ግጭቶች ቢኖሩ በህዝብ መካከል ቂም በቀሉ ማንቋሸሽና ማዋረድ እንዳይኖር ከፍተኛ ጥንቃቄ ማድረግ ይገባናል። እኔ ይሄን እንደ አቋም ይዣል። ቦተራንት ሁለት ልት ኢትዮጵያ የውጭ ጉዳይ ሚኒስቴር ችግሮችን ከ ቢኖረው እንኳ ሰላምታና ብሽሽቅ አያስፈልግም። በንግግር በዲፕሎማሲ ለመፍታት ነው የምንሞክረው ብላል አራት ነጥብ እኔ ይህን ነው እኔም ይህን ማምነው ሰላም ነው የሚሻለው። በአገር ውስጥ ግጭቶቻችን ቢሆን እንደራደር፣ እንነጋገር፣ እንመካከር ከውጭ ኃይሎቻችን ጋር ቢሆን ካልተ ግባባል ውይይት ነው ድርድር ነው እንጂ የሚሻለው ብሽሽቅ አያስፈልጉም ስል አንዳንደች አንተማ ኤርትራ ሉ መናገር ትፈራለህ፣ ትሳሳለህ፣ የሻዕቢያ ሰላይነህ ይልኝ አንተ ማ ፋኖን አትናገር አንተ የፋኖ ሰላይ ነው። አሁን አረጋይ፣ አሁን እውቀት አታብዙ። በእናታች እውቀት አይብዛ ቡዳይ ወላች አልኮ ነው መላጭ ያለት በጣም ነው እንደው የምታውቁት ስለ ስለላ አራ ስፖንሰር ሉዲዮ የማታም ቢሆን ተማሩ። ሰላይ የገንዛ ሚስቶ አታውቅም፣ ልጆቹ አያውቁም፣ ዘመድ አዝማዱ አያውቅም። ሰላይ በወጣበት ድንገት ሞቶ እንኳን ቢገኝ ለምን እንደሞት እንዴት እንደሞት እንኳን አይታወቅም። የነጌታ የራሻ ሰላይች አታይም እንደ የእንግሊዝን ሰላጭ ራሽያ እዛው ራሽያ ውስጥ እንግሊዝ ሲጎ አሜሪካን እንዴት እንደሆነ ራሱ አይታውቅ። እጅግ በጣም ሚስጥራዊ ሙያ ነው። ዝም ብላች የጀበና ቡና እየጠጣች ወሬ ሁሉ ስለላ አይሆንም። እንደዚህ ያለው ነገር የለም። ሰላይ ሲጀምር የላከውን አካል ነው የሚሰደው። አልፎ ተርፎ የላከውን አካል ይመታል በጥይት። ይህን አታውቅም እናንተ ሰላይ የገንዛ ሰላይ ህይወትን ቁማር አስይዞ ነው የሚሰራው። ዩቲዩበሩ፣ ቲክቶከሩ፣ የሚዲያ ሰው ቁራሌ ስታዞ ጳጳስ ሁሉ ካወቀው ምኑ ላይ ነስ ዘለና አርባ ሺህ ክሬዲት አውር በሰጣቸው ምንም አይገባቸው ነው ነላቸ አርባ ሺህ ክሬዲት አሁር ሰላ አልኩ የንስ አባቱ ማያቁም እናቱ አታቁም አባቱ ማያቅም የተላከበት አገር ሰዎቹ ማያቁም። በነገራችን ላይ ኢራን ላይ ያለው እስራኤል ሰላይ ኢራኖቹ ሰላይ እንደሆነ ካወቁባ ምን ይሰራል? ዛ አንጠልጥለው ነው ሬሳውን ስድስት ቀን የሚያቆዩት። አያቆቱም። ራሳቸው ኢራኖቹ ሳያውቁት ነው መረጃ። አንደኛ ፀረ እስራኤል ነው። ለምሳሌ እስራኤል የላከችው የኢራን ሰላይ ጸረ እስራኤል ነው። አልፎ ተርፎ ወደ እስራኤል ሁሉ ይተኩሳል። ጥልቅና እጅግ ምስጢራዊ የሆኑ መረጃዎችን ግን ለማን ይሰጣል? ለእስራኤል ይሰጣል። ስለላ እንደዚህ። ኢትዮጵያ ውስጥ ግን ምን ይመስላል? አይ እኮሌን የሚያወድ ሰው እሱ የእኮሌ ሰላይ ስለሆነ ነው ፋኖን የሚያወድስ የፋኖ ሰላይ የለም። ይኔኬታ ቆርቆ እንዳት ፋኖን 24 ሰዓት ይሮግማል። 24 ሰዓት ይሰድባል። አልፎ ተርፎ ወደ ፋኖ ሊተኩሳል። ነገር ግን ምንድነው ጥልቅና ሚስጥራ የሆነው መረጃችን ለፋኖ ይሰጣል። ለሌላ ጊዜ እንድታቆት ነው። መቼም አትማረው ልጅ እስ አንተ የፋኖ ሰላይ ይል ቤት በኩል አድርግ። አረ ቡዳ እንዳይበላች ውቆት አታውዝ። አንተ የኤርትራ ሰላይ እንዴት አድርጊ ቤት በኩል የኤርትራ ሰላይ መሆኑን ካወቀ መንግስት ሁሉ ሰክ እንዳያቆማ ያስቆምጣል። እንዴት አድርግ ስለዚህ እውቀታችሁ በልኩ ማድሮግ ነው። እኔ አፕሪሽት አድርጋለሁ። እውቀታችሁ መብዛቱ ሰማይ ሰማያት መመንጠቁን እወድላችኋለሁ። ግን በልኩ አድርጎት ቡዳ እንዳይበላችሁ ነው ያልኩት። ያለው እንደ ሚዲያ ሰው ሰላም ነው መስበክ ያለበት። ይሄው ስዳን በደም እየታጠበ ነው። ሶማሌ ለዘመናት ነው በደም እየታጠበቸው። ደቡብ ስዳን ይሄው ወደ ጦርነት እየገባ ነው። እንደ ገና ኢትዮጵያና ኤርትራ ወደ ግጭት እስከ ገቡ እንኳን ዘንቦብሽ ድሮም ጤዛ ነሽ። እንኳን ጦርነት ውስጥ ገብተን ቀርቶ ድሮንም የኤርትራ ወጣቶች ተሰደ ተሰዶ በመላ ዓለም ተበትነዋል። የኢትዮጵያ ወጣቶች ተሰዶ ተሰደ ጣሊያን ሲገባ ሬሳ አሳ የሚበላ እኮ አብዛኛው የኢትዮጵያና የኤርትራ ልጆች፣ የአረብ በረሃዎች በየቦታው እየቀለጡ የሚሞቱት እኮ የኢትዮጵያና የኤርትራ ኤርትራ ወጣቶች ናቸው። እንኳን ጦርነት ጨሙረንበት እንኳን ደም መፋሰስ ውስጥ ገብተን ቀርቶ ማለት ስለዚህ ቤንዘል አለማር ከፍከፍ መብቴ ነው። አይ እኛ እንጎስማለን። የጦርነቱ ነገር መንግስት አልጎሰም ጎስሙልኝ አላለኝ ቢለኝ ራሱን የሚዲያ ሰው ነኝ እንጂ እኔ ቁጥረኛ አይደለሁም። ስለዚህ መንግስትም አላለኝ እኔም፣ አይደለም መንግስት ስራ ነው እምፈልገው እያለ አምጣ አምጣ የነገር የጦርነቱ ነገር እንድጎስመው ለምንድን ነው መጎስመው? ጦርነቱ የሚካሄደ እኮ በእኔ ምላስ አይደለም ሲጀመር። እኔ ተናገርክም አልተናገርክም ሀሳብን አስተያየት ለመስጠት ያክል ነው እንጂ እኔ ጦርነትን አላዝምን አላስነሳም፣ ጦርነትን አላስቆምም። አይ ተባ እሱማ የሻዕቢያ ሰላይ፣ ሻዕቢያ እንትን ሰላይ እኮ ቁራሊ አይደለም ሌሎ ጭካ አይደለም፣ ጂኒየሶች የሚገቡበት ፊዚካሊ፣ ሜንታሊ፣ ፖለቲካሊ እጅግ በጣም ብስሎት ያላቸው ለህይወታቸው ከስናፍጭ ቅንጣት ያክል እንኳን ህይወታቸውን የማይቆጥሩ ለተሰለፉበት ዓላማ አስረ ቢሞቱ የማይቆጫቸው እጅግ በጣም አደገኛ እና ጂኒየስ ሰው ነው። ሶላ የሚሆነው እ እንዴት አድገ እኔም አታጀዝብኝ በናታችሁ። እኔ እናተ ለማስረዳት በማድረገው ጥረት ውስጥ የባዶነት እየሞላኝ ነው እና እንደዚህ ያለ ስለላይለ ቤኔጌታ ግማሾች አይ አንተማ የብልጽግና ኳድሬ ነህ የብልጽግና ኳድሬ ነህ የብልጽግና ሶላይ ነህ ሶላይ ሰው ካወቀው ሰላይ አይዱልም ሰው ቀርቶ ሚስት አታውቅም እናቱም አያውቅም የተላከበት ቦታ ማያውቅም ነው የምልህ አሜሪካ ድረስ ሰላይ ይላካል አሜሪካኖቹ ፍጽም አያውቁ ካወቁማ ሸክ ነው አበቃ ጉዳይ እዛ ጋር ታሪክ ተዘጋ ዛ ሩጫ ትጨርሳለህ ራሽያ ድረስ የአሜሪካ ሶላች ይሄዳል ከዛስ በምንም ተአምር በምንም ተአምር ነው ማለት ሲጀመር የሰለ አማማት አማማት አይደለም። በነገ ቶቶልትለ ነው ምትሞት በኤሌክትሪክ ገርፈው በኤሌክትሪክ አሰቃይተው፣ በቢላ ቶልትለው፣ በጋለ ብልትርጥለው ሚስጥር አውጣቶ ብለ እንድዝም ብሎ አይደለኝ ጌታ ይቆራል እንደዛ አይደለ። ሌላ ጊዜ የማታ ተማሩ። መጀመሪያ የማታ ቢያንስ እስከ ስምንት እስከ ሰባት ተኩል ብትማር አሪፍ ነው። ከዛ በኋላ ነገሮች ይጎለጥላቸል ከዛ በኋላ ቀስ ብሎ ጊዜ ይፈጃል። አውቃለሁ፣ እረዳቻለሁ፣ አውቃለሁ። ግን ስም ስትለጥፉ ይቅርታ ተመልካቾቻችን፣ ጉረሬ ያው ሰው ከአንዳንድ ያጎለገለ ተጠቁሜ ነው፣ እና ጥንቃቄ አድርጎ ስትነጋገር ሌላም ሰው ይታዘባል። ሌላም ሰው ጭንቅ የላታለ ተገቢ አይደለም። እኔ የኢትዮጵያና የኤርትራ ግጭት ውስጥ እንዲገባ አልፈልግም። የኢትዮጵያና የሱዳን ህዝብ ግጭት ውስጥ እንዲገባ አልፈልግም። መጀመሪያም ቋፍ ላይ ያለ ቀጠና፣ ቀጠናው እጅግ በጣም አደገኛ ቀጠና ስለዚህ ነገ ወንድመ እኔ ከመርደ ከአንድ ሁለት ወርደች ይዘህ ተቀበላለሁ። በቤታችን በግጭቱ በጦርነቱ እናንተ ምንም ላይ መስላችሁ ይችላል። እኛ ግዴታችን ፈሳል። እኛ ግን ወንድሞቻችንን አጠኑበታል፣ ወንድሞቻችንን አጠኑበታል። አንድ ብር ካሰው ያልተቀበልንበት ነው። እንኩን ካቢሉ እኛ አንፈልግም። ነገር ግን ጦርነት የሚያስከፍለውን ዋጋ ግን እናውቀዋለን። ስለዚህ ዝም ብሎ የጦርነት ነጋሪት መጎሰም አይደለም። ጦርነት ባንጎስመውም ግድ ከሆነ እኮ ይመጣል። የዛን ጊዜ ግን ህዝብና ህዝብ ቢያንስ ቁርሾ ውስጥ እንዳይገባ፣ ፍጹም ጠላትነት እንዳይገባ ማለዘብ፣ እቺ የህዋት ስታይል ነች። ስታሊንን አስመራ ይልክና ከኤርትራ መንግስት ከኢሳያስ ጋ ይደራደራል። በኢትዮ ፎረም ቆሻ ቆሻሻ ውሻ አርጎ ኤርትራን ይሰድባል። እንዲህ አለ የበሰበሰ ፖለቲካ ታይቶም ተሰምቶም አይታወቅ። ሰላም ከሆነ ሰላም፣ አይ እንደው እንደው ጦርነት እንኳ ከሆነ በዚህ በኩል ሰላም ታወራለ በዚህ በኩል ሰላምትን ተደረጃል። አበቃ ግን በጦርነት በዚህ በኩል ጦርነት፣ በዚህ በኩል ሰላም፣ በዚህ በኩል ፍቅር፣ በዚህ በኩል እርቅ፣ በዚህ በኩል እንካ ሰላምታ፣ በዚህ በኩል ብሽሽቅ። እዛ ውስጥ ነው የለውበትም። የፈለጉ ሰዎች ሊገቡ ይችላሉ አሉ በኤርትራ በኩል ኢትዮጵያን የሚያንቋሽሽ አሉ በኢትዮጵያ በኩል ኤርትራን የሚያንቋሽሽ አይደለም አሉ። ትክክል አይደለም ተገቢ አይደለም። ምክንያቱም ያ ሁሉ ሰላም ያ ሁሉ መረጋጋት እንደ ሰባት ስምንት ዓመት እንኳ ሳናጣጥም እንደ ዓለምስ ምን ይላል? ህዝባችንስ ምን ይላል? ኢኮኖሚያችንስ እንዴት ይሆናል? ፖለቲካችንስ እንዴት ይሆናል? የሚሉ ነገሮች በጣም ደግሞ ደጋግመው ደግሞ ደጋግመው ማሰብ ይፈልጋል፣ ጥንቃቄ ይፈልጋል። እና እባካችን ነገሮችን በተረጋጋ ሁኔታ ነው ማየትም ይገባል። ቀላል አይደለም፣ ጦርነቱን ብለው እንደምንጎስመው እንደምንፎክረው አይደለም ኢኮኖሚ ያናጋል። የሁለት ቀን ጦርነት ሚሊዮኖችን ዶላር ይፈጃል፣ ቢሊዮኖችን ብሮችን ይፈልጋል። ጠቅላላ አይደለም ብዙ ዋጋ ነው የሚያስከፍለ እና በተለይ ደግሞ በቀጠና እጃቸውን ለሞክተት የሚፈልጉ ኃይሎች ስፍር ቁጥር በሆኑበት ሁኔታ በሱዳን ጦርነት ያልገባ የለም እጁን ያላስገባ የለም፣ በእኛ በሰሜኑ ጦርነት እጁን ያላስገባ የለም። የሌሎች ፖለቲካ መጠቀሚያ ህዝባችን እንዲሆን አንፈልግም። እና በተቻለ አቅም ነገሮችን የማስከን የማረጋጋት